ይሄ ቀይ ቢጫ አረንጓዴን የሚነቅፍ ሰው ከሃዲ ነው፣ ከሃዲ ነው። ያ ጨርቅ ነው። ቀይ ቢጫ አረንጓዴ ባንዲራ ጨርቅ ነው። ይህንን ስንል ጊዜ ይህንን ስንል ጊዜ አሁን ሰው ቀይ ቢጫ አረንጓዴ ባንዲራ እየገዛ በየመስኮቱ እያኖረ ምልክት ነው። የት ተጃጃል? ያ ጨርቅ ነው። ቀይ ቢጫ አረንጓዴ ባንዲራ ጨርቅ ነው። ማወቅ አለባቸው። ይህንን ማለት ነው ው ባንዲራችን ሲሰድበው ለማን ደሞ ብላችሁ ብላችሁ። ይሄ ግን ፖለቲከኛ ነው መሰል እንዳትል ደሞ ቀይ ቢጫ አረንጓዴ አሁን አንድ አንድ ጊዜ እኮ እናስቃለን። እውነቴ ነው። ቀይ ቢጫ አረንጓዴ ታሪኩ የሚጠቅም ታሪክ አለው። ግን ቀይ ቢጫ አሁን ቀይ ቢጫ አረንጓዴ በቀይ ቢጫ አረንጓዴ ምክንያት ቤተ ክርስቲያን ስንጣላ ቤተክርስቲያን ይሄ የኦርቶዶክስ ምልክት ነው። ይሄ ቀይ ቢጫ አረንጓዴ ነው የሚነቅፍ ሰው ከሀዲ ነው፣ ከሀዲ ነው። የግብጽ ክርስቲያኖች ቀይ ቢጫ አረንጓዴ ያላቸው እንዴ? ቅዱስ ኤፍሬም እኮ ቀይ ቢጫ አረንጓዴ ባንዲራ የሚባል አውቅልህም? የለውም ቄርሎስ እንደዚህ ያለ ባንዲራ የለውም ዮሐንስ አፈወርቅ የብጫ አረንጓዴ ባንዲራ የሚባል የለው አዎ ታሪኩ ጥሩ ነው እንደ ታሪክ መጠበቅ አለበት ብዙ ዋጋ ተከፍሎበታል ከመጽሐፍ ቅዱስ ጋር ይያያዛል መልካም የድነት ምልክትና ዋና የዶግማ መከራከሪያ ሆኖ ግን ሊያባላን ግን አይገባም ከቃሉ ጋር ናችሁ ታሪክ በታሪክነቱ መጠበቅ አለበት ክብር በክብርነቱ መጠበቅ አለበት ራሱን እንጃረ ባንዲራው ብዙ ዋጋ ተከፍሎበታል እሱን በታሪክ መነጋገር ነው ቤተ ክርስቲያን ውስጥ ገብተን ግን ይሄ ያድነናል፣ ይሄ ያጸድቀናል፣ ይሄ ከቅስፈት ያድናል ማለት ነውር ነው። እንደዚህ የሚል የለም። እውነት ነው። በአዲስ አዋቂዎች መሆን አለብን። የመንደር ሰባ ሰባኪ መከተል የለብን ነው። ታዲያ ምንድን ነው ምልክት? ምልክት አንዷ ምልክት ማርያም ይእቲ አንዷ ማርያም። አንዷ ምልክት ማናት? ድንግል ማርያም በሉ እንጂ በሉ ሁላችሁም። ናሁ ድንግል ትጸንስ ወተወልድ ወልደ እግዚአብሔር ይውበክሙ ትምህርተ እግዚአብሔር ምልክት ይሰጧቸዋል ትንቢተ ኢሳይያስ ምዕራፍ 7 ቁጥር 13 ላይ እግዚአብሔር ራሱ ምልክት ይሰጣችኋል። እስኪበሉ እግዚአብሔር ራሱ ምልክት ይሰጣችኋል። ድገም ሁላችሁም፣ እግዚአብሔር ራሱ ምልክት ይሰጣችኋል። ድገም እግዚአብሔር ራሱ ምልክት እ ማንም ይሰጠን ምን፣ በጣም ጥሩ። ያ ምልክት ምንድን ነው ብለን እንጠይቅ። ዝቅ እንበል። ድንግል በድንግልና ትጸንሳለች እስኪበሉ? ስሙንም አማኑ ኤል ትለዋለች በሉ